አሰላሙ አሌይኩም ራህመቱላሂ ወበረካቱ ውድና እየተከበራችሁ የአህድያ አ ኢትዮጵያ ተከታታዮች እንዳምናላችሁ እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ካች ብያለሁ በአዲስ ነገር። ሱመያ እንግዲህ ካች ብላለች ማለት ነው ስለ የአንዳንድ ነገር ብላለ። አብራችሁኝ ቆየሁ። ላይክ ሸር አይረሳ፣ ሰብስክራይብ አበረታቱ ውዶች እስቲ ገዙኝ አበረታቱኝ። ሀይ ባይቦች ሰላማችሁ ብዙት ይበል እንዳይ። ወደ ቁም ነገሩ እንግዲህ ሱመያ ሁዬ አዩ እንዴት አድርጌ ነው ጎረቤት ማደርጋት? ይች ባለጌ ሆነች ስትል እንግዲህ ሀሳቧን ሰታለች ማለት ነው። ትናንትና ሰኢድ እና አዩ በሰሩት ቪዲዮ አስተያየቷን ሰታለች። እኔ እኮ አልታረቅም ከሴድ ጋር የምለው፣ አዩ ጎረቤት እንድትሆን አልፈልግም፣ አላምናትም እንግዲህ ስሙልኝ ውልኝ ስትል እንግዲህ ተናግራለች ማለት ነው። እንግዲህ እንዳያችሁስ እንደሰማችሁት አዩ ብዙ ነገር ብላለች። ች ያልተቀጣች መረን ማለት ነው። ያልተቀጣች መረን እንግዲህ እንግዲህ ሳይድን የማይሆን ነገር ልብሴን ሁሉን ወደ ቅለቅ አድርገ ስጠኝ፣ እንዳትቀርበኝ እንዳተቀርበኝ በሩቅ ሆነ በቃ እቃዎችን ስጠኝና የሆነ ነገር የሆነ ነገር ያንን መልስልኝ አለችው ማለት ነው። የተተፋ ምራቅ ይመለሳል ወይ ሲላት ነበር ማለት ነው። አይ አነ ወላሂ ምን አይነት ባለጌ ናት! የማይጠይቅ ነገር እንዴት ትጠይቃለች? ማለት ነው። እና ሱመያ ራሱ አፍረችባት ማለት ነው። ብዬ ልንገራችሁ፣ አንዳንድ ጊዜ ሴት መሆን እንደዚህ ያስኮንናል እንዴ እስከሚባል ድረስ ወላሂ። እና እኛ ላልወልደርን ሰዎች ጥርሳችን መገልፈጥ የለብንም። እኔ እኮ እንዱ ዝም ብዬ ጥሎብኝ ነው ማለት ነው። አፉ በሉ ሱመያ፣ ወላሂ እንጃ ማለት ነው። የራሱ በጣም ነው እንትን ያለችኝ ማለት ነው። አዩም ትባለ እንደዚህ ያለ ብልግና አረ፣ ነውር ነው ነውር ነው። ሴ ልጅ እንደዚህ ከአፏ ስትቅለበለ ከቶ እንዴት ያለ እናትና አባት ነው ያሳደጋት ትላላችሁ ማለት ነው። እውነቴን ነው ምላችሁ። ለምን እንደዚህ ያለ ወሬ ሴ ልጅ ማውራት የለባትን፣ ብልግና ነው። አንዴ ተቅምርምዳ ምዳ አግባኝ ብላ አግብቷት የሄደ ነገር መልስልኛንን ትለዋለች። ካልሆነ ስንተኛ ምናምን የቀረስኩ ቪዲዮ አለ ፖስታለሁ ምናምን

ለነገሩ አታደርግም አይባልም አያደርግ በሉ ማለት ነው። እና ሱመያ መያ ያንኛን ስታይ እንዴት አድርጌ እኔ አሁን ቤቴን ማሳወቅ አልፈለግም። ካወቀች ያው መታ እንትን ትለኛለች፣ ራሱ ትዘርፈኛለች፣ የሆነ ነገር ታደረገኛለች። ድብቅ ካሜራ ልታኖርቤት ትችላለች ብላለች ማለት ነው። እና እንግዲህ እንደሰማችሁ ነው። እንግዲህ በጣም ይደብራል። አዩ ይህን ያህል ሴትነታችንን መከበር ያለብንን የሚያስከብረን አልፈሽ መናገር የለብሽም ነው የምለው ምክንያቱም ጥሩ አይመጣም ማለት ነው። ጥሩ አይመጣም እና እንግዲህ ሱመያ ሁዬ ሱመያ ሁዬ፣ እንግዲህ እንደዛ እያለች ነበረ፣ እንደዛ እያለች ነበረ። በጣም ባለጌ ናት አስትል ተናግራለች ማለት ነው። እንግዲህ ሱመያ እንደሰማችሁ ተናግራለች። ለምን ሰኢድ ይሄ ሁሉ ነገር የምትለው አቃ ነው፣ ምክንያቱም የኔ ቆንጆ ምናምን ምናምን እያለ እንዲላት ስለፈለገች ነው ብላለች ማለት ነው። እሱ ደግሞ ያንን ሌላት አልፈለግም ማለት ነው። እና ያው አዩ እንዲያባብላት ልክ ሱመያ አልፈልግም እንዲያለች ጭው በቃ እኔ የምለዋለሁ ብላ አስባ ነው ነው ያለችው፣ ማለት ነው ሱመያ። እና ያንችን ቀሪ ቤተ የቅርብኝ ካሁን በኋላ ሰይድን ልልቀቅልሽ ብላ ባለቻት ሰዓት አዩም ተነስታ እኔም አልፈልግም፣ በጥፊ የመታኝ ህይወቴ ተበላሽቷል፣ ፊት ስትል ተናግራ ነበር ማለት ነው። ሱመያ በዛ ያላትን አስተያየት ሰጥታለች። እንግዲህ ያሰማችሁት ትናንትና የአዩ ጓደኛ ራሱ ምላሷን እያቆመች ነበር ማለት ነው። ሰኢድ ራሱ እየሰደባት ነበር፣ እና በግ ብለሽኛል ምናምን አለ። ሆላ ቢሻኔ ትዝ ሲለኝ ማለት ነው ሆላ ቢሻኔ ትዝ ሲለኝ እውነት ሰኢድ እንዴ ሴት መጫወሻ ትሆናለህ እንዴ ምን ምንሸ ነው እና ብቻ መጨረሻችሁ ይመር ነው የምለው መጨረሻችሁን እስከማይደረሱ ጓጓለ ሆይ ሰላማችሁ ይብዛ ሌክሽር ሰብስክራይብ ባይረሳ አበረታቱኝ ወንገደ በሌላ ነገር እስከምንገና ደረስ ሰላማችሁ ብዛ ሰላም ለሀገራችን ይሁን ለምዬ ኢትዮጵያ እንዲሁም በየዓለሙ ለሚገኙ እመትል መሐመድ ለተጨቆኑት አላፍትሁን